ዳኝ ታፈሰ አመሰግናለሁ። ነጻነት በሌለበት ጨዋታ አመርተ ሁለት ለባዶ አሸንፋቸው ወጥታችኋል። አጠቃላይ ጨዋታው እንዴት ነበር? ጨዋታው አሪፍ ነው። ያው ሁለታችን እነሱም ላለመውረድ ነው፣ እኛም ወደ ሻምፒዮናው ሁለተኛ ደረጃችንን አስጠብቀን ለሚሄድ ያው ጥሩ ጨዋታ ነው የታየ ጨዋታ ስለሆነ ሁለታችን ጋር የመፎካከር ነገር ጥሩ ከሌላው ጊዜ በመጠኑ ቀዝቀዝ ትላላችሁ፣ አንዴ ደግሞ ከፍ ያለ እንቅስቃሴን ታደርጉ ነበር። ከምን አንጻር ነበር ያ ሊሆን የቻለው? አዎ እንደዚህ አይነት ውድድር ላይ አንዳንዴ እነዚህ ለወራጅና ለመውጣት የሚወዳደሩ ቡድኖች አንዳንዴ አስቸጋሪ ነው። እኛ ይህን ሶስት ዓመት በጣም ተቸግረን ነበር። ከታች የሚመጡ ቡድኖች ሊወርዱ ጫፍ ላይ የደረሱ ቲሞች በጣም ያስቸግሩናል፣ እና በዛ ነው ልጆቹ ጋር ያው ያንን ትኩረት አድርጎ ስለገቡ ይመስለኛል ያን ነገር የቀዘቀዘ ይመስለኛል። ምናልባት ሁለተኛ ደረጃ ላይ ናችሁ የምትገኙት፣ መሪ ኢትዮጵያ መድን ነው። አሁን ስለ ዋንጫው እያሰባችሁ ነው ቀጣይ ጨዋታ የምታደርጉት? ሁሌ እኛ አንድ ቲም ለዋንጫ ሲያስብ የየለቱን ጨዋታ ነው፣ ሶስት ነጥቡን እየወሰድክ ስትሄድ ነው ወደ ዋንጫው የምታስበው እና እስከ መጨረሻው እኛ እንታገላለን ሻምፒዮና ምናልባት ዛሬ ካገኘሁ ልጠይቅ፣ በቡድን ውስጥ ታሪክን ሰርተ አልፋል፣ ከክለቡ ጋር ዋንጫ በልታል፣ ግብ አስቆጣሪነት አጠናቃልና ብዙ ስኬት ካገኘህበት ክለብ ጋር በአሰልጣኝ ቡድን ውስጥ ሆነ ነው፣ በቡድን ውስጥ ምን እያሰረዝኩ ነው ብለ ታስባል? ለልጆቹ ያው ማለት እንዳሪያ ነው። እኔ አሁን እዚህ ጋር ለእነሱ እዚህ ብዙ ነገር ነው። እነሱ አንዳንድ የኔንም ታሪክ እነግራቸዋለሁ። በግልም ሳገኝ እንደ ቡድንም ነግራቸው ነገር ልምዴን አካፍላቸዋለሁ። ልጆቹ መደለኛ ናቸው። እኔ እዚህ ጋር ሆኜ አብዛኛው እኛ ጋር የምታዩው ወጣት ልጆች ናቸው። ለነዚህ ብዙ ነገር የራስን ልምደን ብታካፍል ተጠቃሚ ነው የሚሆኑትና። ለልጆቹ አሁን የምናገረው ምንድነው? ሁሌ ታሪክን ሰርተ ማለፍ። እዚህ ቦታ ነው የመጣሁት እኮ ታሪክ ሰርቼ ነው። ያው ጥሩ ነገር ስላረኩ ነው ክለቡም እዚህ ጋር ያመጣኝ እና የኔን አሪያል እንዲከተሉ ብዙ ነገር አስተዋጽኦ ለነሱ በደንብ ነው ማድረገው። ያለኝን አሁንም ያቅሜን ደከሜን ሰለቼን ሳልል አሁንም ቢሆን ለክለቡ ብዙ መስዋዕትነት ለመክፈል ዝግጁ ነው። አሰልጣኝ አብዲ አመሰግናለሁ። ከሌላው ጊዜ በእንቅስቃሴ ሻል ያላችሁበት ጨዋታ ነበር፣ ግን ሁለት ለባዶ ተሸንፋችኋል። እንዴት ገመገምኮ ጨዋታው? አዎ ጨዋታውን ስታየው ቡና በፊት ከነበረው እንትን በዛ ልክ አይደለም፣ የተሻለ ተንቀሳቅሰን ነበር። ግን የሚገቡ ብን ጎሎች አሁን አንድ ሞራልህንም ይነካሉ። ሴት ፒስ የገባብን ለብቻ የቆመ ሰውን ያገባብን፣ እንደገና እዛም ቦታ ላይ ሽፋን አይሰጥም ጎል ውስጥ ክሊር ማድረግ የሚገባ ቦታ ላይ ሲገባበዙ ነው የገባውና በቀላል ስህተት ዋጋ ትከፍላለ። በጣም ስሜትን ይነካል። እንደዚህ ሲሆን ኦልሞስት የተሻለ ነገር ያገኘነውን አጋጣሚ አንጠቀምም። በቃ እንዴት ነው በቀላል ጎል ሲገባብህ ሁልጊዜ ጊዜ እንትንን ያመለክታል ቲምህ መነሳሳት እንደሚያስፈልገው። በቀላል በቃ የዝንጉነት ያስከፈለን ዋጋ ነው ብዬ ነው ማስበው። ምናልባት በመከላከሉ ሁለቱም ግቦች ሲቆጠሩ ስህተት ነበረ። ከፊት ደግሞ የሚገኙ ድሎችን ደግሞ በተቃራኒ ቡድን አይጠቀምም። ላለመውረድ ነው የምትጫወቱት። ይሄ ቀጣይ ስድስት ጨዋታ ብቻ ለቀረው ሊግ በሊጉ ላይ ቆያለው ብሎ ማሰብ ይከብዳል፣ ወይስ በአንተ እይታ ምንድነው? በእኔ እይታ አንደኛ፣ እንዳልኩ የስኳድ ጥበት አለ። በቦታ ነው እንግዲህ ሰውን የምትመዝ ነው እና በቦታው ላይ ያሜ መጎዳትም ሌላ አማራጭ እንድናጣ ነው አሁንም ነቢል በጉዳት ነው የወጣው። ከዚህ ምንድነው የስኳር ጥበት ዋጋ ያስከፍላል። ይሄ አሁን በተቻለ አቅም ሜዳ አድቫንቴጅ ለመጠቀም ደጋፊም አሁን ወዲያው እዚሁ ይሁ ብሎ ከእንትን ከሚል ሊያግዘን ይገባል። በቃ ሞራልን ከፍ አድርጎ ልጆችን ጫና ውስጥ የበለጠ እንዳይገቡ አድርጎ ማነሳሳት ነው። ምክንያቱም ይሄ ሂደት ነው፣ የኳስ ውድድር ነው። ማንም ሰው መሸነፍን፣ መውረድን አይፈልግም። ከዛ ለመውጣት ግን በተቻለ መጠን የልጆች ሞራል መጠበቅ መቻል አለበት። አእምሯችን ነፃ ሆኖ እንድንሰራ፣ ደጋፊው በንጹህ አእምሮ ሊደግፈን ይገባል። ተስፋ መቁረጥ የለበት። ምናልባት ምናልባት ኮች፣ ከዚህ ቀደም በአዳማ ውድድር ስታደርጉ በውጤት ረገድ ደካማ ነበራችሁ። ቀጣይ የመጨረሻ ስድስት ጨዋታዎች ወደ አዳማ ነው የሚሄዱት። ያ ይቀጥላል ወይስ አዲስ የተለየ ነገር እናሳያለን ብለህ ታስባለህ? በከተማችሁ እኔ አሁን ደጋፊው በፊት ከሚያሳየው አፕሮች አሁን እየደገፈን ነው ያለው የመጣው ደጋፊ እየደገፈ ያለበት ሁኔታ ስላለ ልጆችን ሞራል ሳይነካ ማነሳሳት ስህተት አይኖር ማለት አይቻልም ልጆች ይሳሳታሉ እኛም እንሳሳታለን እንደ ሰው ነገር ግን አሁን የምትተጋገዝበት ነው ኢቭን የአዳማ እንትን ካለክ የአዳማ ፍቅር ካለ አሁን ግለሰቦች አይደለም ተጫዋቾችን ሞራል ከፍ ማድረግ ያስፈልጋል። መተባበር ያስፈልጋል። ምክንያቱም ከእንትን የበለጠ ሞራል እየወረደ እንዳይመጡብን እነዚህ ነው ያሉን ልጆች መንከባከብ ስለሚያስፈልግ ይህንን ነው አደራ ምለው ነ እኔ እንትኑ አይደለም ቲሙ መውረዱ በኔ እጅ እንዲወርድ አልፈልግም። ነገር ግን ሙሉ ድጋፍ ሊያደርጉ ይገባል።